አስቸኳይ ማሳሰቢያ ማንኛውም አይነት የመንግስት ግብርና ታክስ ውዝፍ ክፍያ ያለባችሁ የከተማችን ነዋሪዎችና ግብር ከፋዮች ማለትም የከተማ ቦታ ክራይ ወይም የአፈር ግብር ያልከፈላችሁ የዘመኑን የህንፃ ግብር ክፍያ የቤት ክራይ ገቢ ግብር፣ የሊዝ ውዝፍ ክፍያ፣ የንግድ ትርፍ ግብር እንዲሁም የተጨማሪ እሴት ታክስ የቫት ወይም የቲዮቲ ሪፖርት ያላደረጋችሁና የመንግስት ታክስ ወይም ግብር ያለባችሁ እንዲሁም አንድ ዓመትና ከዚያ በላይ ውዝፍ ያለባችሁ በጊዜው ያልከፈላችሁ ግብር ከፋዮቻችን በሙሉ በጊዜው ካለመክፈል ከሚመጣ ለአላስፈላጊ ቅጣትና ወለድ ከመዳረጉ በፊት ይህ ማስታወቂያ ከወጣበት ቀን ጀምሮ በአምስት የስራ ቀናት ውስጥ ለመደበኛ ገቢ ክፍያዎች ወራቤ ከተማ አስተዳደር ገቢዎች ጽሕፈት ቤት ቢሮ ቁጥር 27 እንዲሁም ለማዘጋጃ ቤታዊ ክፍያዎች ወራቤ ከተማ ማዘጋጃ ቤት ቅጥር ግቢ ውስጥ በሚገኘው ቢሮ ቁጥር 10 በመቅረብ እንድትከፍሉ ጥሪውን ያስተላልፋል። በተጨማሪም የወራቤ ከተማ ማዘጋጃ ቤት የከተማ ቦታን በሊዝ ስለመያዝ በሚደነገው አዋጅ መሰረት ለመኖሪያና ለንግድ አገልግሎት የተዘጋጀ መሬት በግልጽ የሊዝ ጨረታ ለተጫራቾች አወዳድሮ ማስተላለፍ ይፈልጋል። ይህ ማስታወቂያ ቀድሞ ግንቦት 27 2017 ማዘጋጃ ቤቱ የወጣ መሆኑ ይታወቃል። በጥቅሉ ማስታወቂያው ከግንቦት 27 2017 ጀምሮ እስከ ሰኔ 11 2017 ድረስ የሚቆይ ነው። መጫረት የሚፈልግ ማንኛውም ሕጋዊ ሰው በተጠቀሰው ጊዜ ሰሌዳ ውስጥ የቦታውን ዝርዝር መረጃና የጨረታ ሰነድ የማይመለስ ብር 1000 በመክፈል በማዘጋጃ ቤቱ ቅጥር ግቢ ውስጥ ቢሮ ቁጥር 10 በስራ ሰዓት በመቅረብ መግዛት የሚቻል መሆኑን እናሳውቃለን። የወራቤ ከተማ አስተዳደር ገቢዎች ጽፈት ቤትና የወራቤ ከተማ አስተዳደር ማዘጋጃ ቤት